ሴቶች ሲወልዱ በጣም ብዙ ደም ይፈሳልና ደም ያስፈልጋል። ያንን በማሰብ ሁላችንም ብንሰጥ እኛ የምንጎዳው ነገር የለም፣ እንዳውም ጥሩ ነገር ነው። በየሶስት ወሩ ደም የቆሸሸ ደም የወጣ እንትን ማለት ጥሩ ስለሆነ ሁሉም በምንችለው ደም ልገሳም፣ የተለያዩ ድጋፍ ማድረግ ያው የኛ እንግዲህ ባህላችን ነው፣ እኛ ኢትዮጵያውያን ባህላችን ነው። ስለዚህ ያው እኔ አንድም እናት እንዳትሞት ደም በማጣት እንዳትሞት በሚል ሰጣለሁኝ አሁንም ዛሬም ወደፊት እምሰጥ አለው። ሁሉም ሰው አንዳንድ ጊዜ ስጋቶች አሉ። ደም ስሰጥ የሆነ ነገር የሚሆኑ የሚመስላቸው አሉና ምንም ነገር እንደሌለው ምንም እንደማይሰማና በየሶስት ወሩ ደግሞ ያ ደም ስለሚተካ ሁሉም ሰው በየሶስት ወሩ እኔ ብሰጥ በጣም ደስ ይለኛል። እኔ ደም ስሰጥ የሆነ በቃ ውስጥ የራሱ የሆነ ስሜት አለው፣ ደም ስሰጥ ማለት ነው። ደስ የሚል ነገር አለው እና ሁላችንም ያው ለወገናችን ደራሽ ሆነን ከፍቶን ብንሰጥ የተሻለ ነው የሚል ያለ እንግዲህ በዛሬ ዕለት የደም ልገሳ ፕሮግራም በመገኘት እጅግ በጣም ደስ ብሎኛል። ምክንያቱም እኔ ሴት ነኝ። አብዛኛው ጊዜ ደግሞ በደም ጦት በወሊድ ምክንያት በእርግዝና በተለያዩ በደም በካንሰር የሚሆን በተለያዩ ሕመም የሚጎዱ ሴቶችም አብዛኛው ተጠቂ ናቸውና እነሱ ደግሞ እኛ እያለን እኛ ጤነኛ እያለን ደም በማጣት እንዳይሞቱ በሚል ደሜን በመስጠቴ በጣም ደስ ብሎኛል፣ ማለት ነው። ይሄን ደም በመለገሴ እኔ በእውነት ነው የምልህ የተሰማኝን ደስታ ልገልጽላችሁ አልችልም። ምክንያቱም አንዲት እናት በደም እጦት መሞት የለባትም። ምክንያቱም ህብረተሰቡ እዚህ ጋር በጎ ስራውን እየሰራ፣ እናቶች መሞት የለባቸውም። ጠቅላይ ሚኒስትራችን በተለያየ ጊዜ ነው ደም የሚሰጡት ነገር ግን እኛ እንደዚህ አይነት አጋጣሚዎችን በተለያየ ጊዜ ተፈጥሮልን እኛ ደም ሁሌ እየለገስን አንዲት እናትን ብናድም ትልቅ ተስፋ ነው። ስለዚህ እኔ ዛሬ እዚህ መጥቼ ደም በመለገሴ የተሰማኝን ደስታ ልገልጽላቸው አልችልም እና ደም መለገስ ጠቀሜታው አንደኛ ደረጃ ጤንነትን ነው የሚያመጣው። ሁለተኛ አንድ ሰው በየሶስት ወሩ በየሶስት ወሩ ደም ቢለግስ ያ ደም እኮ ፊልተር ነው የሚሆነው፣ ጥቅም የለውም ስለዚህ ይሄን ደም በመለገስ ሁሉ ተረባርቦ የበጎ ስራ ተግባር እንቀጥል እና እናቶችን ብንታደጋቸው የሚል አስታየ ያለ። ደም መስጠት መጀመሪያ በሁለት በኩል ነው የምናየው። አንደኛ በየሶስት ወሩ ደም ከሰጠን ጤነኛ ሰው በየሶስት ወሩ ደም ከሰጠ አንደኛ ለራሱ ጥቅም አለው። ሁለተኛ ደግሞ በተለያዩ ሕመም እና በተለያዩ አደገኛ አደጋ በሽታዎች የሚገጥማቸው ምክንያት ደም የሚያስፈልጋቸው ከሞት በማዳን እነሱ ጎን መቆም አለብን ማለት ፈልጋለሁ። ለምሳሌ አብዛኛው ህብረተሰባችን ክፍል ደም ስጡ ሲባል የሚሞቱ ነው የሚመስላቸው የሚጎዱ ነው የሚመስላቸው። ስለዚህ ደም መስጠት አንደኛ ለራስን ጥቅም ነው፣ ሁለተኛ ደግሞ ለተጎዳ ህብረተሰብ አካል እናትም ሆነ ሴትም ሆነች ሌላ አካልም እነሱ ሞታቸውን በዚህ ሰበብ ሞት እንዳይመጣባቸው እነሱ ጎን መቆም ለሁላችንም እንደ ግዴታ ማየት አለብን። አንደኛ ደግሞ እንደ ሁማኒቲም ግዴታ አለብን። ሁለተኛ ደግሞ እያንዳንዱ በዚህ ምክንያት የሚሰቃዩት እንደ ሰው ቁጭ ማለት እኛ ጋር አስፈላጊ ስለሆነ በተቻለ መጠን ለሁሉም ግንዛቤ ላይ የላቸው አካል ግንዛቤ እየሰጠን በየጊዜው ፕሮግራም ብቻ ተዘጋጅቶ ሳይሆን በራሳቸው ተነሳሽነት በየሶስት ወሩ ባለው አቀርቤታ የደም ልገሳ ፕሮግራም ላይ እንዲሳተፉ ጥሪ እናስተላልፋለን በመጀመሪያ ደረጃ ደም መለገስ ሲባል አንዳንድ ማህበረሰቦች ግንዛቤ በማጣ ባለመኖር ምክንያት ደም ሲለግሱ ወይ ደማቸው ባዶ የሚሆን ወይ ሌላ በሽታ የሚይዛቸው በቃ ግንዛቤ የላቸውም በተለይ ግንዛቤ ላይ ተሰርቶ እኛ ግንዛቤ አጥንተን ነው አለ እዚህ መተን ደም እየሰጠን ያለ ነው። ስለዚህ በግንዛቤ ላይ በሰፊ ተሰርቶ እናቶችን ምንታደግ